ውድ ቤተሰቦች መልካም መረጃ ይዤላችሁ መጥቻለሁ። ዘምዘም የተባለችው እህታችን ለረጅም አመት ማለትም 13 አመት የሰራችበትን ደሞዝ ተከልከላ ነበር እና በዛሬው እለት ግን ያንን የ13 አመት የሰራችበትን ደሞዝ እንዲከፈላት ተደርጓል። በአጠቃላይ የተከፈላት ደግሞ የ13 አመት 109 ሺ የሳውዲ አረቢያ ሪያል እንዲከፈላት ተደርጓል። አሰላሙ አለይኩም ወረህመቱላ በረካቱ ውድና የተከበራችሁ ናቸው ተመልካቾች፣ እንዴት ናችሁ? ሰላም ናቸው ይ ከኔ ጋር ሁሉ ሰላም ነው። አልሐምዱሊላ ዛሬ እንግዲህ ቅድሜ ላይ እንዳልኳችሁ አዲስ በጣም ደስ የሚል መረጃ ነው እዚህ ወደ እናንተ የመጣሁት። ያው ያም መረጃ ደግሞ ቅድሜ እንደነገርኳችሁ ላለፉት አስራ ሶስት አመታት የሰራችበትን ደሞዝ ያልተከፈላት አንዲት የኢትዮጵያዊ ቆንስላ ጽህፈት ቤት ባደረገው ክትትል መቶ ዘጠኝ የሰውዲ ሪያል እንዲከፈላት ተደርጓል። አስራ ሶስት አመታትን ያለ ደሞዝ ሳይ ሰጣት እያሰሯት ነበር። እና ያው ወደ ቆንስላ ደግሞ ይህንን ጉዳይ ወደዛ እንዲደርስላት ካደረገች በኋላ ቆንስላ ደግሞ እጀዛቸውን አላህ ይክፈላቸው ጉዳዩን ተከታትለው የአስራ ሶስት አመት ገንዘብ እንዲቀበሉ ሁኗል። ልጅቷ እዛ ከቆየች አስራ አራት አመቷ ነው። ግን የአመት ደሞዝ ሰጥቷል። የአስራ ሶስት አመት ግን ተከልክላለች። እንደዚህ አይነት ነገር ብዙ እህቶቻችንን ገጥሟል። እናም ቀጥታ ደግሞ ሙሉ መረጃው ማን ትባላል? ትሰራለች፣ የት ትሰራለች፣ የሚለውን ሙሉውንም ማስደመጣችሁ ይሆናል። ቪዲዮውን ላይክ በማድረግ ተከታተሉኝ። እንግዲህ ጥቅምት አምስት ቀን ሁለት ሺ አስራ ስምንት ጅዳ፣ ወይዘሪት ዘምዘም ቱኒ ኢሳሙ የተባለች ኢትዮጵያዊ በህጋዊ መንገድ ወደ ሳውዲ አረቢያ ከመጣች በኋላ ላለፉት አስራ አራት አመታት ማለት ነው ቅድም እንደነገርኳቸው አስራ አራት አመታት በተቡክ ከተማ እንግዲህ ተቡክ በምትባል ከተማ ስትሰራ የቆየች እህታችን አመታት ደሞዝ ያልተከፈላት በመሆኑ ቆንስላ ጽህፈት ቤት በጉዳዩ ላይ ድጋፍና ክትትል እንዲያደርግላት ጠይቃ ነበረ። ያው ነግሬያቸዋለው ቅድም። በዚህ መሰረት ጉዳዩ ላይ በተደረገ ክትትል ተጠቃሿም ደግሞ ያልተከፈላትን የ13 አመት ቀሪ ደሞዝ በድምሩ ማለት ነው 109 የሳውዲ አረቢያ ሪያል እንዲከፈላትም በማድረግ እና ያው ከዛ ገንዘብ የ13 አመታት ገንዘብ ተቀብለላት አስረክቧት። እዚህ ጋር በምስሉ ላይ የምትመለከቷት እህታችን ከሱ ባሻገርም እንግዲህ ወደ ሀገር የምትገባበትን የጉዞ ሰነድ በማዘጋጀትም ወደ ሀገር እንድትገባ ማመቻቸትም ተችሏል ይላል እንግዲህ። በጣም ደስ የሚለው ሀቂቃተን 13 ዓመት ልጅቷ ስታዝን ስታለቅስ፣ ለቤተሰቦቿ አላኪ ለራሷ አልተጠቀመች ቁጭ ብላ ስታለከስ ነበርና ነበር እና አልሐምዱላህ፣ አላህ ደግሞ ያንን እንባ አንዲ ተሰብስቦ ሰብስቤ አምጥቼ አብስሻ አለው ብሎ እንግዲህ እነሱ እንዳይበሉት አድርጎ ነበረ። አልሐምዱላህ የውላቾ ዛሬ ቅን ደግሞ ያው አንበሽ ብሸዋታል። ሀቂቀቱን እሷ ጋር ቢሆን ይሄ ገንዘብ እንዲህ አይሰበሰብም ነበር። አላህ ለኸይር ነገር ሲሆን ነው እንዲህ ያሰባሰበው ማለት ነው። አስራሶስት አመት የሰሩ ሰዎች ይሄን ያህል ገንዘብ መያዝ ያልቻሉ ብዙ ሰዎች አሉ። ምክንያቱም ገንዘብ አይያዝም በአንድ በኩል ስትሉ በአንድ በኩል ይወጣል። ለሆነ ነገር ብላችሁ ብቻ አንዳንዴ ፈተና ሲገጥማችሁ ለኸይር ነው እና ለኸይር ነው ማለቱ ደግሞ የተሻለ ነው። እና ደግሞ እህታችንም ደግሞ በቆንስላ ጽሕፈት ቤት ለተደረጋላት ድጋፍ ልባዊ ምስጋና አቅርባለች። በዚህ አጋጣሚ ደግሞ ሌሎች ዜጎችም ለስራ ወደ የተኛውም ሀገር ለሚጓዙ ጉዞ ደግሞ ወይም በህጋዊ መንገድ ብቻ እንዲከተሉ ወይም በህድጋዊ መንገድ እንዲሄዱ፣ ጥሪውን ያስተላልፋል የጅዳ ቆንስላ ማለት ነው። እና በጣም ደስ የሚል ነው። ሀቂቀተን ይሄ ነገር በጣም በጣም አስደስቶኛል። ለእህታችን ደስታ የኛ በተለይ በተለይ ለስደተኞች ደስታ ነን። ከምንም በላይ የስደትን ህይወት የሚያቅ ያውቀዋል። የስደት ህይወት እናንተ እንደ ሻማ እየቀለጣችሁ ለሌሎች ሰዎች መኖር ማለት ነው። እና ብዙ ድካም አለው፣ ብዙ ልፋት አለው በዛ ላይ ላይ ደግሞ ውራችሁ ደርሶ ቃኑ ደርሶ ሳይሰጣችሁ ሲቀር የሆነ እንኳን ገንዘብ ተሰጥቷችሁ ወራዊ ደሞዛችሁ ተሰጥቷችሁ እኮ ትንሽ እንኳን ማነቃቂያ ነገር ይሆናችኋል። ግን ምንም ሳይሰጣችሁ ከአመት እስከ አመት ከአመት እስከ አመት እያስቆጠራችሁ አስራ ሶስት አመታትን ያለ ደሞ ሳይሰጣችሁ ምን አይነት ሞራል ኖሮ ነው የሚሰራው? እች ልጅ ምናህል ጫና ምናህል እንግልት እንደደረሰባት ያስታውቃል። ማለት ማንም ሰው ችሎ ማይቋቋመው ነገር ነው እና ተቋቁማ ሰብር አደርጋ። ምንም ነገር እንትን ሳትል ይህንን በማድረጓ ሀቂቀተን በጣም ደስ ብሎኛል። ይህንን ያልኩበት ምክንያት ምን መሰላችሁ? አንዳንድ እህቶቼ እንዲሁም ወንድሞቼ እንደዚህ የተወሰነ ጊዜ ደሞዛቸው ሲከለከሉ ሌላ እርምጃ ውስጥ ይገባሉ። አሁን ሰሞኑን የተመለከታችሁት አንድ ወንድማችን አሰሪውን የገደለው ብዙ አይነት ነገር ነው የሚያወራው። ሰው አንዴ ከምርስ ይሸጥ ነው፣ አንዴ ደግሞ እንደዚህ እንደዚህ ገጠር አካባቢ ሲሰራ ደሞዙን ከልክሎት ሊሆን ይችላል የገደለው ምናምን እየተባለ ቪዲዮን ይምሰርቻለሁ። እና እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። እነዚህ አይነት ነገር ከማድረግ መቆጠብ እና ይሄ በዚች ልጅ መማር አለብን። የእኛ ረስቅ ይመጣል የትም አይደም፣ የኛ የሆነ ርስቅ የትም እንዲሄድ አላህ ይብቃ። ያኔ አላህ አስቀምጦልናል። የእኛን እኛ ነው የምንበላው። የእኛ ያልሆነውን ደግሞ ያሰው ወስጄ እበላለው ካለ ከላስ ይብላ። በአዱኒያ በልቷል፣ ባኬራ ይከፍለናል። እና ሌላ እርምጃ ከመውሰድ እንደዚህ ልጅ ታግሰን የታገሰ ምላሹን ያገኛል እኮ የሀባይቢ፣ እኔ ወላሂ ከዚች ልጅ ነው የተማርኩት። አስራ ሶስት አመታትን ታግሳ ይኸው ዛሬ ደግሞ እንደውም ተሰብስቦላት ምን ተብሎላት ለዚህ ደርሳለች። ያ ደግሞ የሆነው ከአላ በታች ህጋዊ መሆኗ ነው። ህጋዊ ባትሆን ያው እንደ በረሃ ላይ እንደሚሆኑ ወንድሞቻችን በቃ እንደፈለጉ ከዚህም በላይ ደሞ ዟን ሊያቆዩት ትችሉ ነበር። ግን ትልቁ ነገር እዚህ ጋር ሚና የተጫወተው ምንድን ነው ህጋዊ መሆኗን ነው። ገባችሁ። ህጋዊ መሆን ትልቅ ጥቅም አለው። ህጋዊ አለመሆን ግን ህጋዊ ስላልሆናችሁ ቆንስላም ሊደርስላችሁ አይችልም። እና ህጋዊ ወደ ሌላ ሀገር ስትወጡ ደግሞ ህጋዊ መሆን አለባችሁ። እንደዚህ አይነት ነገር ደግሞ ደሞዜ የተከላከላችሁ ሰዎች ደግሞ ሰብር አድርጉ፣ ሌላ እርምጃ አትውሰዱ። በተለይ ደግሞ ሌላ አደጋ ለማድረስ ያንን ሰው በቀላለው ደሞዜ እንደበላ እኔ ያንን ሰው ሌላ አደጋ ፈጥርበታለሁ ብላችሁ ሌላ ነገር እንዳታስቡ ነው። እኔ በዚህ አጋጣሚ ለመክራቸው የምፈልገው ሰብር ትልቅ ትልቅ ስጦታ ነው። ሰብር ያለው ሰው የተሻለ ነገር ያደርጋል። ደግሜ ደጋግሜ ብያቸዋለሁ። ሰብርን ከዚች ልጅ ተማሩ። ሰብር ስታደርጉ በሚመጣባችሁ ሙሲባ፣ በሚመጣባችሁ ነገር፣ በሚመጣባችሁ ጫና እናንተ ሰብር አድርጋችሁ ያንን ነገር ካሳለፋችሁት ወላሂ ያላህ ምስክሬ ነው። ያላህን ይዜ ነው የምነግራችሁ እናንተ የተሻለውን ታገኛላችሁ፣ የተሻለውን እጥፍ ማለት ነው። ግን ሰብር ከሌለን ደግሞ ያው ሌላ አደጋ ውስጥ እንገባለን፣ ያንን ሰው አደጋ ላይ እንጥላለን፣ እኛም ራሳችን እንጎዳለን። እና ይሄ ሁሉ የሆነው ደግሞ ሰብር ከሌለ ነው። ሰብር ደግሞ ትዕግስት፣ መታገስ፣ ያልፋል ብሎ ራስን ማጽናናት የተሻለ ነገር ያደርሳል እና ከዚች ልጅ ተማሪ እህቶቼ ወንድሞቼ ከዚች ልጅ ልጅቷን ይኸው እዚህ ጋር በፎቶ ላይ መታዩት ነው እኔ ከዛሬ ውጭ እስከዛሬ ከዚህ ፎቶ ውጭ ልጅቷን አላውቃትም ነገር ግን ትግስቷ ደግሞ በደንብ ማንነቷን እንድረዳት አድርጎኛል ብትታገስ ታጋሽ ብትሆን ሰብረኛ ብትሆን ነው ይሄን ሁሉ ጊዜ ያሳለፈችው ይሄን ሁሉ ጊዜ እነሱ ጋር አንገቷን ደፍታ የሰራችሁ ያለ ደሞዝ ማለት ነው። አስባችሁታል እና ሰብሯ፣ ትግስቷ አላህ ደግሞ ለዛሬ የተሻለ ነገር አስቀመጠላት እና ይህ ብር ደግሞ በየወሩ ተሰጥቷት ቢሆን ኖሮ ሀቂቀተን እስካሁን ድረስ ቢኖራት ቢኖራት